ሰላም ውድ የቻናሌ ቤተሰቦች በአዲስ ቪዲዮ መጥቻለሁ። እጅግ በጣም በሚያስገርም መረጃ ነው እንግዲህ የተመለስ ነው። ሰሞኑ እንግዲህ ከተፈጠሩት ነገሮች ውስጥ በተለይ ስለ ዳኒ ሮያል እና ፅጌ ሮያል አብረን የምናነሳ ይሆናል። በተለይ ስለ ዋንትያ ጉዳይ ዋንትያ እውነት አርግዛለች ወይስ አላረገዘችም፣ ከዳን የሚለው እሱንም በደንብ አድርገን እናነሳለን። በዛ ላይ እንግዲህ ያው ጽጌ ሮያልና ዳኒ ሮያል ያሉበት ሁኔታ የእውነተኛ ፍቅር ነው ወይስ ትክክል ነው ወይስ አይደለም የሚለውንም በዚህ ቪዲዮ ምናነሳ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮን ላይክ አድርገን እንጀምራለን ወደ ጉዳያችን። እንግዲህ በጣም በጣም በጣም ታዋቂ ናቸው። በጣም ረጅም ጊዜ ቪዲዮ አብሮ ሰርተዋል። በተለይ ጽጌና ዳኒ እንደምታውቁት ረጅም አመታትን አብሮ ያሳለፉ ናቸው። እጅግ በጣም የሚወደዱ በተለይ ሶሻል ሚዲያ ላይ እንደዚሁ ቲክቶክ እና ዩቲዩብ ላይ በጣም በጣም ታዋቂ ናቸው። እንግዲህ በጣም ፍቅራቸው እስከ መቀናናት ደረጃ ድረስ ደርሷል። በተለይ እንግዲህ በጣም የሚገርማችሁ የሚለቁት ቪዲዮ እጅግ በጣም አስገራሚ ነው። ብዙ ጊዜ ድራማ እና ልክ ፕራንክ ነገሮች ነው በጣም በጣም ብዙ ጊዜ የሚለቁት። ግን በአሁኑ በጣም ሲሪየስ ሆኖ ይሄ ጉዳያቸው ያው እንዳያችሁት ከሆነ ቪዲዮቸው ላይ ዳኒ ፍቅረኛ ይዞ፣ እንደዛውም ጽጌም እንደዛው ፍቅረኛ ይዛ እርስ በርስ እንግዲህ ፉክክር ይዟል ማለት ነው። በዚህም የተነሳ እንግዲህ ያውን በጣም ብዙ ሰዎች ጥያቄ ይጠይቃሉ በተደጋጋሚ የሚጠይቁት ጽጌና ዳኒ መሀል የእውነት ፍቅር አለ ወይስ ይህ ውሸት ነው ወይስ ወይስ እኛ ላይ ድራማ እየሰሩ ነው ብሎ በጣም ብዙ ሰዎች ጥያቄ ይጠይቃሉ። እንግዲህ እስከምናውቀው ደረጃ ድረስ ያው ጽጌና ዳኒ በጣም ብዙ ጊዜ አብሮ አሳልፏል። ከልጅነት ጀምሮ እስካሁን ድረስ አብሮ ቪዲዮ እየሰሩ ነው። በተለይ ሶሻል ሚዲያ ላይ አብሮ ነው የመጡት። ብዙ መከራና ብዙ ጊዜያትን አሳልፏል ከዛም አልፎ እንግዲህ በጣም ብዙ ሰዎችም ወደ ሚዲያ እንዲመጡ በተለይ ወደ ዩቲዩብ እንዲመጡ ያደረጉ ሰዎች ናቸው። እንግዲህ እርስ በርስ ይዋደዳሉ የሚለው ነገር በእርግጠኝነት በጣም እንደሚዋደዱ ያስታውቃል። ሱ ብቻ አይደለም ያው እርስ በርስ የሚቀናኑት ወይም ደግሞ እርስ በርስ የሚሰሩት ነገር ቪዲዮ አንዱ አንዱን ትኩረት ለመሳብ የሚያደርገው ወይም ደግሞ የሚሄዱበት መንገድ እጅግ በጣም የሚያስገርም ነው። እንግዲህ በጣም ትቢተኛ ነው ተብሎ የሚጠራ በተለይ ዳኒ ነው። ምክንያቱ ደግሞ ይቅርታ በፍጹም አይጠይቅም። በዛ ላይ እንደሚወዳት አይነግራትም። ያንን ነገር ነው ሁሉም ሰው የሚያነሳ። በተለይ እንግዲህ ጽጌ ያው ከሴት ባይመጣም ከወንድ ነው የሚመጣ። ትክክለኛ ግን እሱ በትክክል ለእሷ ተናግሮ ማያውቅም እንደሚወዳት በዛ ላይ ደግሞ በጣም ይቀናል። በጣም ደግሞ እህልኛ ነው። በጣም በጣም ያስቸግራታል። በተለያየ ጊዜ እንግዲህ ሲረብሻት ነው ብዙ ጊዜ ቪዲዮ የሚሰሩት። እንደዛ ነው። እሷ ደግሞ እንግዲህ ያው ሰውን አትሰማም፣ የሰውን ምክር አትሰማም። በዛ ላይ መወሰን አትችልም፣ በትክክል ደግሞ ወደ እሱም አትሄድም። እንደዚ አይነት የሚባሉ ነገሮች በብዛት ይስተዋላል። እንግዲህ በተለይ የእነሱ ቤተሰቦች በተለይ ኮመንት ስር ሀሳባቸውን የሚሰጡት በዚህ የተነሳ ነው። እንግዲህ በጣም አስገራሚው ነገር የዛሬ ቪዲዮ ምንድን ነው በጣም ጠፍታለች የተባለችው ዋንትያ ምን ላይ ደረሰች? የእውነት ከዳኒ ጋር ግንኙነት አላቸው ወይስ የእውነት አርግዛለች ወይስ የሚለውን ነገር በዛሬው ቪዲዮ አብረን የምናይ ይሆናል። እንግዲህ እንደተለመደው አዲስ የሆናችሁ ሰብስክራይብ አድርጉ፣ አዲስ ያልሆናችሁ ደግሞ ቪዲዮ ላይክ አርጉ። ያው በጣም ብዙ ቁም ነገር የምታገኙበት ቻናል ስለሆነ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ዋንትያ ከሚዲያ ርቃለች። ምክንያቱ ደግሞ ያው እንደምታውቁት ከሀገር ውጭ እንዳለች ነው በዚህ ሰዓት የምናውቀው። ያለችውም ወደ ዱባይ እንደሄደች እሱንም ለስራ እንደሄደች ነው። በደንብ ያገኝ ነው። ያው በትርፍ ሰዓቷ እየተዝናናች ሊሆን ይችላል። አንዳንድ ቪዲዮዎችንም እየለቀቀች ነው። ባለፈው ሳምንትም አንድ ቪዲዮ ለቃ ነበረ። እንግዲህ ያው መዝናናት ላይ እንዳለችም እና ያው ደስተኛ እንደሆነች ነው በደንብ አርጋ የገለጸችው በዛ ቪዲዮ። እንግዲህ ያው በጣም ብዙ ሰዎችም ሲያወሩት የነበረው የእውነት ዳኒ አስረግዟታል የሚለውን ነገር ነው። በጣም ሲቀባበሉ ነበረ። እጅግ በጣም በጣም ብዙ ቪዲዮችን አግኝተናል። እንግዲህ እኛ ያገኘነው መረጃ ከራሷ የመጣ አንድም ነገር የለም። እንዳረገዘችም ምንም አልተናገረችም። እሷ እንግዲህ በጣም በብዛት ግን እንዳረገዘች ነው ሰው ሲያወራ የነበረው። እሱ ብቻ አይደለም እንግዲህ በጣም የቅርብ ሰው የሚባለው በተለይ ለዋንትያ የሚቀርብ አንድ ሰው እርጉዝ እንደሆነች እና ይህንንም ነገር ለመሸሽ ከሀገር እንደወጣች ወይም ደግሞ ይህ ነገር ጊዜው አልፎ ያው ስትወልድ ወደ ሀገር እንደምትመለስ በደንብ አድርጎ ነግሮን ነበረ። ከዚህ በፊትም እኛም ቪዲዮ ሰርተን ነበረ። ብዙ ሰዎችን በተደጋጋሚ በውስጥ ሲጠይቁን ነበረ። በተለይ ስለ ዋንትያ ምን ላይ የደረሰች፣ እርግዝና እውነት ነው ነው ወይስ አይደለም የሚለውም በብዛት በብዛት ብዙ ሰው ጠይቆናል። እንግዲህ በዛሬው ቪዲዮ ያገኘነው አዲስ መረጃ ምንም የለም ግን ምንድን ነው ከሀገር ውጪ እንዳለችና እና አንዳንድ ፎቶዎችንም አግኝተን ነበረ። ያንን ፎቶ ከቻል እዚህ ቪዲዮ መጨረሻ ላይ በደጋሚ እንለጥፋለን ማለት ነው። ምንድነው እዛ ፎቶ ላይ ያለው ሆዷን ይዛ ምናምን የምታሳየው አንድ ፎቶ አለ። እርግዝናውን የምታሳይ ነገር ነው። ያንን ፎቶ እስቲ ወደ መጨረሻ አካባቢ ላይ ፖስት ለማድረግ እንሞክራለን። እሱ ብቻ አይደለም እንግዲህ ዳኒ ደግሞ ከዋንትያ ጋራ ያለው ሪሌሽን እጅግ በጣም ከባድ ነው። ምክንያቱም ደግሞ ልጇ በአሁን ባውንሳ ያለችው የዳኒ ሮያል ቤት ናት። እንግዲህ የዳኒ ሮያል ቤት ውስጥ ነው ያለችው። ዳኒ ሮያልም ኃላፊነት ወስዶ እንግዲህ እስከምትመለስ ድረስ እየተንገባከባት ይገኛል ማለት ነው። ይህ ማለት እንግዲህ ያው የሆነ ሪሌሽን እንዳላቸው ነው የሚያሳየው ምክንያቱም ዳኒ ሮያል እና ዋንትያ ከዚህ በፊት ምንም አይነት ግንኙነት አልነበራቸውም። ሶሻል ሚዲያ ላይ ብቻ ነበረ የሚተዋወቁት። ለምንድን ነው ያስፈለገ እሷ ልጇን ለሱ መስጠቷ? እንግዲህ ይህ ጥያቄ ነው የሚሆነው ማለት ነው። ብዙ ሰዎችም ይህንን ጉዳይ ማጣራት ይፈልጋሉ። ምክንያቱ ደግሞ ከፅጌ ጋር ያለውን ነገር በጣም በጣም በጣም ደስ የሚል ነገር ነው ብሎ ስለሚያስቡ ወይም ደግሞ በጽጌም ጥሩ ነገር ስለሚመኙ በተለይ ዳኒ እና ጽጌ አብሮ እንዲሆኑ ሁሉም ሰው የሚመኝ ነገር ስለሆነ መሀላቸው በተለይ ዋንትያና ዳኒ መሀል ምንም ነገር ባይፈጠር ደስ ይላቸዋል ማለት ነው። ስለዚህም እንግዲህ ያው ያገኘነው መረጃ እጅግ በጣም በጣም ከባድ ነው። እውነቱን ለመናገር ዋንትያ የእውነት አርግዛለች ከሆነ በጣም ከባድ ነው፣ ግን እስካሁን ድረስ እንግዲህ ያገኘነው መረጃ እንዳረገዘች ብቻ ነው የሚገልጸው። እሷም ምንም ነገር አላለችም፣ እስካሁን ድረስ ዳኒም እንደዚሁ ምንም ነገር እንደተፈጠረ አልተናገረም እንግዲህ ከጊዜ በኋላ የምናይ ይሆናል በዚህ ጉዳይ ላይ እንግዲህ ያው የዳኒና የጽጌ ጉዳይ እንደቀጠለ ነው ያው እርስ በርስ ፕራንክ እየተደራረጉ ድራማ እየሰሩ ይመስላል እንግዲህ ብዙ ሰዎችም በዚህ ጉዳይ በጣም እየተናደደ ነው ምክንያቱም በቃ አበዛችሁት እያለ ነው እንግዲህ ወደ ምን እንደሚያመራ አብረን የምናይ ይሆናል